ሰላም ሰላም፣ የተወደዳችሁና የተከበራችሁ የጁሲ ሚዲያ ቤተሰቦች እንደምናላችሁ። የዛሬ እንግዲህ መጋቢት 5 2017 ዓ ም አጠራጠር ያሉ መረጃዎችን ወደ እናንተ የማጋራችሁ ሆናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ። ፕሊስ፣ ሰብስክራይብ ያላደረጋችሁ ይህም ቪዲዮ ያያችሁ ሰብስክራይብ ማድረግና ላይክ ማድረግ እንዳትዘነጉ ማለት ነው። እንግዲህ በሳዑዲ አረቢያ እስር ቤት ውስጥ የሚገኙ ኢትዮጵያውያንን ወደ ሀገር የመመለስ ስራው ተጠናክሮ ቀጥሏል። በባለፈው በሰራሁት ቪዲዮ እንግዲህ በሳምንት ዘጠኝ በረራዎች ይደረጋሉ ተብሏል በተባለው መሰረት እንግዲህ ዛሬም መጋቢት 5 2017 ዓ ም በርካታ በእስር ቤት ውስጥ የነበሩ ኢትዮጵያውያን ወደ ሀገራቸው መመለሳቸው ታውቋን ማለት ነው። ይህንም ወደ እናንተ የማጋራቸውናል። እንዲሁም ደግሞ በተለይ በየመንና በሳኡዲ ድንበር መካከል ያለው ሁኔታ አሁንም እጅግ በጣም አሳሳቢ ሆኗል። እሱንም የተወሰነ የምነግራቸውናል ማለት ነው እንግዲህ አራተኛው ዙር 961 ኢትዮጵያውያን ከሳዑዲ ወደ ሀገራቸው መግባታቸው ተሰምቷል ማለት ነው። ዛሬ መጋቢት 5 2017 ዓ ም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 961 ኢትዮጵያውያን በዛሬው ዕለት ወደ ሀገራቸው መመለሳቸው ታውቋል። በዛሬው ዕለት በተደረገ ሶስት ዙር በረራ እንግዲህ ሶስት ዙር ነው በረራው የተደረገው የተመለሱ ዜጎች 578 ወንዶች ሲሆኑ 336 ሴቶች እና 47 ጨቅላ ሕፃናት ሲሆኑ ከተመላሾቹ መካከል 48 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ተነግሯል። በዚህ በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺ ዜጎችን ወደ ሀገር ለመመለስ ታቅዶ ከመጋቢት 3 2017 ዓመተ ምህረት ጀምሮ በይፋ እየተሰራ ይገኛል። በዚህም እስካሁን ድረስ 1961 ኢትዮጵያውያን ወደ ኢትዮጵያ መግባታቸው ይታወቃል። ማለት ነው እንግዲህ በሳምንት ዘጠኝ በረራ የተባለው በአንድ ቀን ሶስት በረራ ነው። በሳምንት ሶስት በረራ ይኖራል። በእያንዳንዱ ሶስት ሶስት ሲኖር ዘጠኝ ማለት ነው። እንግዲህ በተያያዘ ዜና በሳምንቱ በአስቸጋሪ ሁኔታ ውስጥ የነበሩ ከኦማን እስር ቤት 168 ወንዶች ከሊባኖስ ደግሞ ሀያ ሴቶች እና አንድ ጨቅላ ህፃን በድምሩ 189 ዜጎች ወደ ሀገራቸው መመለሳቸው ታውቋል ማለት ነው። እንግዲህ በኦማንም ያሉ እስረኞች ወደ ሀገራቸው እየገቡ ያሉበት ሁኔታ አለ፣ እሰየው የሚያስብል ነው። በነገራችን ላይ በሳኡዲ ብቻ ሳይሆን በሌሎች ሀገሮችም ያሉ እስረኞች ወደ ሀገራቸው የሚመለሱበት ሁኔታ እየተመቻቸ ነው። ይሄ ዜጋ ተኮር ስራ ተጠናክሮ መቀጠል አለበት እንላለን ግን አሁንም በአጽንኦት የምንናገረው እባካችሁ የምትመለሱ ሰዎች በተለይ ከሳዑዲ አረቢያ የምትመለሱ ሰዎች ድጋሜ ተመልሳችሁ ላለመምጣት መወሰን ይኖርባችኋል። ምክንያቱም በአሁኑ ሰዓት በየመን ድንበር ላይ ያለው ነገር ከባድ ስለሆነ ማለት ነው። ስለዚህ እንግዲህ የዛሬው የሳዑዲ አረቢያ በረራና እንዲሁም ደግሞ ከኦማን እና ከሊባኖስ ይህን ይመስል ነበር። ወደ ሁለተኛው መረጃ የሳልፍ እንግዲህ፣ በሳዑዲ ድንበር ላይ በርካታ ኢትዮጵያውያን ህይወታቸው አልፏል። ቪዲዮን በእርግጠኝነት ታዩታላችሁ ብዬ አስባለሁ። ምክንያቱም ቪዲዮውን እዚህ ላይ መለጠፍ ትንሽ ዩቲውብም ስለማይፈቅድ መለጠፍ አልቻልንም። በርካታ እስክሪኖች ሲቀበሩ አይተናል። በርካታ ኢትዮጵያውያን ሞተው ወድቀው በቪዲዮ አይተናል። እጅግ በጣም የሚያሳዝን ሁኔታ ነው ያለው። በምን አይነት መንገድ ይሄ ችግር እንደሚፈታ እንግዲህ አላቅም። በተለይ መንግስት እንዴት አድርጎ ይሄን ነገር ማስተካከል እንዳለበት አላቅም። እጅግ በርካታ ሰው ነው፣ በሺዎች የሚቆጠሩ ኢትዮጵያውያን ድንበር ላይ ነው ያሉት። ወደ ሳውዲ እንዳይገቡም ሳውዲ በጣም በከፍተኛ ሁኔታ ጥብቅ ቁጥጥር እያደረገች ያለበት ሁኔታ ነው ያለው። እንዲሁም ደግሞ ከየመን ደግሞ ያለው ጦርነት ብዙ ኢትዮጵያውያንን እየጨረሰና እየመቷቸው ያለበት ሁኔታ አለ። ይሄ እንግዲህ እጅግ በጣም አሳዛኝ ነው፣ መፍትሄ ያስፈልገዋል። በጣም መፍትሄ የሚያስፈልገው ጉዳይ ነው። ግን ይሄን እያያችሁ ድጋሚ ወደዚህ ሀገር የምትመጡ ሰዎች ግን እኔ እንጃ። እጅግ በጣም ከባድ ነው፣ በራስ ላይ ሞትን መፍረድ ማለት ነው። በነገራችን ላይ በራስ ላይ በቃ ልሙት ብሎ እንደ መፍረድ ነው እንጂ በአሁን ሰዓት ወደዚህ ሀገር የሚመጣበት ስላልሆነ፣ እባካችሁ እባካችሁ ጥንቃቄ አድርጉ ማለት ነው። ስለዚህ ሁሉም ነገር አልጋ ባልጋ አይሆንም። ምናልባት የተወሰኑ ሰዎች ስለገቡ ብቻ ሁሉም ሰው በሰላም ይገባን ማለት አይደለም። በአሁን ሰዓት ግን ከሚገባው ይልቅ በመንገድ ላይ የሚያልቀው ኢትዮጵያውያን እጅግ በጣም ብዙ ነው። በባለፈው እንደምታስታውሱት ጀልባ ተገልብጦ 181 ኢትዮጵያውያን የት እንደገቡ አይታወቅም። ያው ህይወታቸው አልፏን ማለት ነው። ስለዚህ በጣም ጥንቃቄ ልታደርጉ ይገባል። እኔ እንድትመጡ አልመክርም። ማንም ሰው ወደዚህ ሀገር እግሩን እንዲያነሳ አልመክርም። ቢመጣም እንኳ ምንም የሚጠቀመው ነገር ስለሌለ ባይመጣ ይሻላል እላለሁ። ስለዚህ የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች በተቻላችሁ አቅም ቤተሰቦቻችሁን መምከር ይኖርባችኋል። ቤተሰቦቻችሁን እንዳይመጡ የቻላችሁትን ያህል ፑሽ ማድረግ ይኖርባችኋል፣ መግፋት ይኖርባችኋል። ካልሆነ ግን እጅግ በጣም አሳዛኝ ነው። የምትወጅ ወንድምሽ መጥቶ የመላይ ችግር ሲደርስበት በሰው ሀገር ላይ ሆኖ ሀዘኑም ከባድ ነው። እህትሽም ብትሆን በተመሳሳይ። ስለዚህ እባካችሁ ጥንቃቄ ማድረግ ያስፈልጋን ላለሁ። በአሁን ሰዓት ስራ የለም። በነገራችን ላይ ትላንትና በብዙ ብር ሲሰሩ የነበሩ እህቶቻችን ዛሬ በጣም በትንሽ ብር ነው የሚሰሩት። ወንዶች ጭራሽ ስራ የላቸው። እጅግ በጣም ነው የሚያሳዝነው። ስራ ከማጣታቸው የተነሳ የተለያየ ህገወጥ ስራ እየሰሩ በተለይ በጅዳ አካባቢ ብዙ ልጆች ህይወታቸው እያለፈ እየሰማችሁ ነው። ስለዚህ ለእንደዚህ አይነት ሪስክ ውስጥ ለሚያስገባ ነገር እባካችሁ እራሳችሁን እንትን ባትሉ ጥሩ ነው እላለሁ በተለይ ከኢትዮጵያ የምትመጡ ማንንም ሳታማክሩ የምትመጡ ሰዎች ፕሊስ ጥንቃቄ አድርጉ። ምክንያቱም አብዛኛው ሰው ምንድን ነው አሁን በቃ የመን ከደረስን በኋላ ሳይወዱ በግዱ ይልኩልናን አይነት ነገር ስለሆነ እያካሄዱ ያሉት ይሄ ደግሞ በጣም ጥሩ አይደለም። ስለዚህ እዚህ ያለው ሰው ላይኖረው ይችላል፣ እጁ ላይ ገንዘብ ላይኖረው ይችላል። እዚህ ሀገር አለ ማለት ገንዘብ አለው ማለት አይደለም። ስራ ፈቱ ሶስት ወር አራት ወር አምስት ስድስት ወር የሚቀመጥ አለና ለራሱ እንኳ ያለውን ሕይወት እዚህ ለመግፋት እጅግ በጣም ከባድ የሚሆንበት ጊዜያቶችም ስላሉ ይህን ነገር በደንብ ትኩረት ልትሰጡበት ይገባል። በተለይ ከኢትዮጵያ የምትመጡ ሰዎች በዚህ ሰዓት እንዳትሞክሩት እንዳትመጡ፣ በቃ እንዳትመጡ። መምጣት የለባችሁ ከቻላችሁ በህጋዊ መንገድ መምጣት ካልቻላችሁ፣ ደግሞ ወደዚህ ሀገር ብቻ ሳይሆን ወደ ተለያዩ አማራጭ ሀገሮች በመሄድ የተለያዩ ሀገሮች ላይ ሂዶ መስራት ይቻላል። ግዴታ ሳኡዲ አረቢያ ብቻ አይደለም ስራ ያለው የተለያየ ቦታ ላይ ስራዎች አሉ፣ ስራዎችን መስራት ይቻላል። ስለዚህ ቢኬርፉል ጥንቃቄ ብታደርጉ ጥሩ ነው ላለሁ በተረፈ እንግዲህ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ነገም በተመሳሳይ መረጃ ተመልሰን እንገናኛለን። ፕሊስ እባካችሁ ይህን ዩትዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። ተዘግቶ ከቆየ አንድ አመት ኖታል። እውነት ለመናገር አንድ አመት ሙሉ ምንም አይነት ቪዲዮ ተሰርቶበት ስለማያውቅ ወደ ሰው እየደረሰልኝ አይደለም እና ፕሊስ፣ የምወዳችሁ የማከብራችሁ ሁላችሁም ይህንን አካውንቴን ለሰው እንዲደርስ ሼር ማድረግ አትርሱ። ለጓደኞቻችሁ ሼር አድርጉ። እናንተም ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ታማኝ የሆኑ የመረጃ ምንጮችን ወደ እናንተ የማደርስ ይሆናል። ያው እንግዲህ እንደሌሎቹ ፕራንክ ምናምን ብለን ብዙ ተመልካች ለመሰብሰብ አልቻልንም። ያው ትክክለኛ ሪያሊቲ የሆኑት መረጃዎች ወደ እናንተ በማድረስ ነው የምንታወቀው። ስለዚህ አሁንም ድጋፋችሁ አይሌ ልክ እንደ በፊቱ ሼር እና ላይክ ማድረግ አይረሳ። ሰብስክራይብ ያላደርጋችሁም ሰብስክራይብ ማድረግ አትርሱ ማለት ነው። በተረፈ በያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ እንዲሁም ደግሞ ሰላም በስደት ላይ ላለን ኢትዮጵያውያኖች እላለሁ። መልካም ምሽት።